ርቀዋታል ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነቢዩ ምርቃን ራሱ አበሻውያን ስለሆን ይህንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የእኛ መጽሐፍ ምን ይላል አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 17 ላይ ሁሉን አክብሩ ይላል እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሃይማኖት የሌላውን የሃይማኖት አባት እንደዛው አክብሩ ይላል ነቢዩ ሙሐመድ ደግሞ ለእኛ እሴታችን ናቸው ቅድም እንዳሉ በአለቡ አገር የሀበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ግን የሀበሻ ምድር እግዚአብሔር ይመልስልን። አሰላሙ አሌይኩም አራህመቱላ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። እንግዲህ እነዚህ አባት እንዳያችሁ አሁን እነዚህ ቄስ ማለት ነው ልክ እንደኛ እንደ ኡስታዞች ናቸው። ክብር አላቸው፣ ማክበር አለብን። እነሱ እንኳን የፎ የሚባለውን ወራዳ ሰውዬ ማለት ነው የሱም ራሱ ቄሶች እንኳን የነሱ ሃይማኖት ተከታዮች ልቅ ፍሬ ፍሬ የሆኑ ቁም ነገር ያላቸው ሰዎች እየተቃወሙ ነበረ። ደግሞ የሱ ቢጤ ፍሬ የሌላቸው ዝም ብለው ገለባ የሆኑ ሰውን ለማዋረድ የተፈጠሩ ደግሞ ሲያዋርዱ ነበረ። እኛ ግን ረሱላችንን አዋረዱ አላዋረዱ ምንም ምንም የምንሆነው ነገር የለም። ምንም ክብራቸው አይቀነስም። ክብራቸው የሚቀነስ ነገር የለም። በሚሊዮን ተቆጥሮ የማያልቅ ህዝብ እየተከተላቸው ነው። ረሱላችን ሰለላሁ ዐለይሂ ወሰለም ማለት ነው። እና እንግዲህ የሃይማኖት ጦርነት በሚዲያ ላይ መቷል እንዳያችሁት። ቀጣይም ፎይ ይቅርታ ያለበትን ቪዲዮ ሰራላችኋለሁ። ይቅርታም ጠይቋል ተሸንፏል ማለት ነው። እንግዲህ ሚዲያው እየጮህበት ይገኛል። ሚዲያው በጣም ነው እየተቆጣ ነው ያለው። ያስቆጣናል፣ እኛ ሙስሊሞች በጣም ያስቆጣናል። ሌሎችም ሃይማኖት ተከታዮችም ራሱ ክርስቲያኖችም ሆኑ ሌሎችም ሌሎችም ተጨማሪ ሃይማኖት ተከታዮች እየተቆጡ ነው ያሉት። በእፎይ ስራ ማለት ነው እፎ ያሉት ሰሱሙም እፎ ይበልበትና አላህ ማለት ነው እና አላህ የስራውን ውስጠው አላህ ያዋርደው፣ ወላሂ አላህ እንደሚያዋርድ ይላክበት ማለትም እንደዚህ ከፍ ዝቅ አድርጎ ነው እና ረሱላችንን የሰደበብን ስንት ክብር የሚሰጧቸው ሰዎች አሉ ደግሞ እኛ እንወዳቸዋለን። እኛ ለኛ ብርሃን ናቸው። እነሱ ባይመጡልን ኖሮ እኛ ጨለማ ውስጥ ነበርን፣ ሙስሊሞች ማለት ነው። እና እሳቸው እንግዲህ ክርስቲያን ቢሆንም አትጥሉት ነው ያሉት። ሃይማኖት እንኳ ሌላ ቢሆንም አትጥሉት፣ ጥላቻ አይደርባችሁ ነው እንጂ ያሉት። ስደቧቸው፣ ጥሏቸው፣ ግደሏቸው አላሉ። ግን ጠምዘዝ እያደረጉ የሚሉት ነገር ግን በጣም ከባድ ነው። እና አንዳንድ ቁም ነገር ያላችሁ ሰዎች እናመሰግናለን። እንግዲህ ኢትዮጵያ የብዙ ብሔር ብሔረሰብ እና የብዙ ሃይማኖት ያለበት ህዝብ ብሔረሰብ የምንኖርባት ነን እና ተከባብረን ስንኖር ከጎረቤቶቻችን ጋር ክርስቲያኖች አሉ፣ ቤንጤዎች አሉ፣ ብዙ ነገሮች አሉ። ግን ተከባብረን ነው የምንኖረው። የሚገርማችሁ ነገር ለዓመት በዓላቸው እንጠራራለን፣ እኛም ለኢድ ላረፋ በዓል እንጠራቸዋለን። እነሱም ለዓመት በዓል ይጠሩናል። የተለያዩ ነገሮችን ሲያደርጉ ይጠሩናል፣ እንሄዳለን አሁን አሁን ላይ ነገሩ ጠነከረና ውስጡም እንደዚህ እነሱ ድግስ ሄዶ መብላት ምናምን የሚል ነገር መጣና ነው እንጂ፣ እኔ አላቅም። እኔ ሀገርም ብገባ እኔ እንደ ድሮ ነው የምኖር ነው የሚመስለኝ እንጂ እኔ እንደዚህ ለይቶ እነሱ ክርስቲያን ናቸውና ክርስቲያን ቤት ሄጄ አልበላም ምናምን የሚለው ነገር እኔ ብስሚላ ብዬ በላለሁ። ግን ስጋቸውን አልበላም። ያንን የተደገሰውን ድግስ እኔ ተጠሩ ሄጄ በላለሁ ብዬ ነው የምለው መቼም እኔ አላህም ሀራም እንዳያደርግብኝ እኔ ይሄ ነገር አላቅም ያደግኩበት ህብረተሰብ ስለሆነ፣ አሁን እንደገና ውጭ ዓለሙ ላይ መጥቼ እንደዚህ እንደዚህ ሆኗል ብዬ ብዙ ነገሮች ተበራርተዋል ብዙ ነገሮች ተብሏል ብዬ ወደ ኋላ የምልበት ነገር የለኝም ማለት ነው። እኔ ቤተሰቦችም አሁን እንደዛ ነው የሚኖሩት። ክርስቲያኑ ሙስሊሙም አብሮ እየኖረ ነው። ጎረቤቶቻችን ናቸው፣ አብረን የምንኖረው ለሰርግም ተጠራርተን ነው ለድል አመት ባህል የሚሆን የተለያዩ ድግሶችን ሲደግሱ ሄደን የምንበላው እነሱ እኛ ቤት ይመጣሉ፣ እኛም እነሱ ቤት እንሄዳለን እና እንደዚህ ተከባብረን የምንኖረው ሃይማኖታችንን ደግሞ አንዛለፍም። ድሮ ግን ልጆች እያለን ልጆች ልጆቹ እንሰዳደብ ነበረ፣ አንቺ ሙስሊም፣ አንቺ ክርስቲያን እያልን እንሰዳደብ ነበረ። ግን ያም ሆኖ ዞሮ እንገጥማለን ዞሮ ደግሞ አንድነን እነሱ ቤት አመት ባል ወይም ድግስ ነገር ካለ ውሃ ቀርተን ነው አብረን ተባብረን ነው ውሃ እንቀዳለን ምን እንላለን በቃ እዛ ቤተሰቦቻችን እንጀራ ይጋግራሉ፣ ወጥ ያሳራሉ፣ ብዙ ነገሮችን ይተጋግዛሉ። እና ህብረተሰቡ እንደዚህ ነው ተከባብሮ እያደገ ነው እየኖር ነው። አሁን ላይ ግን እንጃ ይሄ ሚዲያ የሚባል ነገር በተለይ ይሄ ቲክቶክ የሚባል ነገር መጣና ብጭቅርቅሉን አወጣው። ጦርነት ተከፈተ። እና የምንከባበርበትን ጊዜ ያለ ያምጣለን፣ ተዋደን የምንኖርበትን። ብዙዎቹ ግን እየተቆጡ ነው ያሉት። ለምንድን ነው ሃይማኖት የምትነኩት? ሃይማኖት አትንኩ በቃ እኛም የእናንተን ሃይማኖት እናክብራለን፣ እናንተን ማክብሩልን ነው የተባለው። እና እንግዲህ መጨረሻውን ደግሞ እናያለን። እንግዲህ የፎይ የሚባለውን ሰውዬ መጨረሻ እናያለን። ግን ይቅርታ ጠይቋል ማለት ነው። ይቅርታውንም በሌላ ቪዲዮ መጣለሁኝ። እስከ መጨረሻው አብራችሁ ትጠብቁኝ።